ድብሽ ላይ ትልቅ ነገር አለ ነው። በኦፕራሲ ማሰችው ቋንታውን ቀልናስኮ የምሬን እያናገርኩ አሁን። አንተ እኮ እኔ ጋር ስትቀልድ እኮ መቼም ወድጅ ሰው ወድጃለሁ ምናምን እያልክ ነበር፣ ቅድም እራሱ ደግሞ ነበር። ምንም ነገር አይደለም ማለት የእውነት። ትንሽ እንኳን ልታዳምጥኝ አልሞከርኩም፣ ትረዳኝ አልፈለግኩም። አዳምጥሽ ወላ አዳምጥሽ ምን? እኔ ብዙ ያሳለፍኩት ሰው ጋር መላምር ነው እሺ። ትክክለኛ መዋደድ እንጂ ዝም ብለሽ የሆነ ቦታ ላይ በቃ ሚዲያ ላይ ምናም ቪዲዮ አይተሽ ምናምን አይደል? እሱ ማድነቅ ማድነቅ ፈልገሽ ነው። እሱን አይ ሳምኝ ብቻ አይደለም፣ አቅልሽ ልክ ነው ነበርኩ እና እኔ እኮ ከሰው ጋር ነኝ አታቂም ነው፣ ታውቂያለሽ። አይደለም አይደለም እንዴ፣ ጊዜ የሚፈታ ጉዳይ እኮ ነው። የለም፣ ጊዜ ይፈታል። ጊዜ እኮ ለሁሉም አለ። እቺ ልጅ ምን? እሺ፣ ስሚኝ፣ የሆነ ነገርማ አንቺ ይሆናል፣ እጅሽ አለበት መለየቱ ላይ እርግጠኛ አደረገው ነበር ያው ልሽ ስሙኝ፣ ከአንቺ በላይ ማለት ነው እንደምትወደኝ። ጋለው ግን በቃ የህይወት ጉዳይ እሱ ደግሞ እናስተካክለዋለን። ረዳሽ ማየም ቦታ ላይ ረዳሽ ከሆነ አሁን ልጅ ከአንቺ በላይ ሲረሶኝ ምናምን ማዳመጥ ይችላል። ታላቅሽ ነው ደግሞ። በእርግጠኝነት ግን ምንም ጥቅም የለውም። እየቀለልኩኝ ነው አይደል? ያለብሽት እየቀለልሽ ለፊ እሺ። የምሬን አሁን አይደለም ለአሁን ሳይሆን፣ ሚዲያ ላይ ሚዲያ የያዘውን ነገር አይለቅም። እሺ

ራሴ ጉዳይ ታውቃለህ። እሱን ተውኩ እንጂ ከምንም አይበልጥም ከጓደኛ የማይበልጥም ብዬ ተውኩ። እሱን በቃ አሁን እዚህ ጋር በቴሌግራም በኢንስታግራም ምናምን በቃ መውጫ መግቢያ ነው ያሰጠችኝ። እግዚአብሔር በቃ ረ ኢሳምን አገናኘ። እንዲህ እንዲህ የምትልከውን ቮይስ አሰማሀለሁ እያለቀሰች። በቀኔ ኔ አልችልም እንደዚህ ነገር። በምን ቀኔ ነው የወደድኳት እሷን። ራሱ ላለው እንኳን ሌላ ሰው በጣም ነው የምናደርግ እኔ ደግሞ በቃ ማገናኝ አገናኝ ምናም በቃ ምናም ስል አንተም ያለህበት ምናምን ሁኔታ ልክ ስላልነበረ፣ አረ እንኳን አረች እባክህ፣ የሪል ፊሊንግ ከሆነ እኮ ማውራቱ አሪፍ ነው። የሚቀላት እኮ እኔም እኮ እሱን እኮ ነው፣ በአካል ታውራህ ብዬሽ እኮ ነው። ከዚህ ላይ ቦታ ማለት ነው እንኳን ሌላ ሰው ጋር ስንጠለጠል አልታየውም። ራሱ አሪፍ ነው። በጣም ሰደቡ ስሚ አላውቅም። ብዙም ዩ ቲ ቪ ላይ ያላትን ነገር አላውቅም። እንዲህ በቅርበት የሆነ ጊዜ ተገናኝተን ነበር እና ለሆነ ፕሮግራም በዚያ ተዋወቀ ምናምን እና ግን እኔ ታሳዝነኛለች፣ እንዲ ማሳዘናላ፣ ታሳዝነኛለች። እና ያው እኔ ከኢክራም ጋር ብትሆን እኮ ደስ ይለኛል እኮ ግን ያው ያለውን ነገር ትንገርህ ብዬ ነው። እስኪ በአካል ታውራ የሆነ ቀለል እንዲላት ነገር አላር ቀለላት፣ የሚቻት እንደዛ ብዬ ነው። አሁ ራሱ ደብሯት አልመስል ልጅቷ፣ ትንሽ ነገር ነው ይበቃ ታለቅሳለች ምናምን ብታይ አንደኛ እንደምንፈጋገረው ምን አለችም፣ በቃ የሆነ ትንሽ ስትፎግራል የራሴ ላይፍ እባክህን። አንዱ የምትወደውን የሆነ ልጅም አለ መሰለኝ ምንም ነው ምንድነው፣ ቁም ነገር ውስጥ ለምድነው ምንም ነገር የለሽም? የምርሽ ነው ቆይ ሰው እኮ ነኝ። አንተ ኮመንቶቹ ሁኔታ ግን እኔ ደስ ይለኛል። አንተ ጋር ይደርሳል የተላሰው እኮ ምኑ ኮመንቱ ስድብሽ ነው የደረሰኝ እኮ በጣም ነው የሚናገሩሽ ነገር ካለ ያልተረዱሽ ነገር ካለ አስረጂ። ያው በቃ እና ነገር ከሁሉም ጋር የምትሰሪያለሽ ማለት ሁሉም ጋር በቃ ስራ፣ ሶሻል ሚዲያ ላይ ግን ከሁሉም ጋር ደሞ ሁሉም

አሁን አንተ የእውነት ማለት እንዳልከው ቀለል ቀልደኛ ነው፣ ግን ሰውን የመረዳት ችግር ያለበት ይመስለኛል። ማለት እ እየቀለልኩ አይደለም ከስሬት ነው ያናገርኩ ያለሁት ና አንተ እየቀለልክ ነው ማለት ተረዳኝ፣ አይደለም ያለብህንም አሁን ላለህበት ነገር አቃሉ በደንብ ማለት ነው፣ ግን አንዳንድ ጊዜ ጀረባችን የኋላችንም መመልከት አለብን። እና ቀሉን ትተ ከሪል ተረዳኝ። በቃ የእውነት እየቀለድኩ አይደለም፣ ትንሽ እንኳን አሁን እስካሁን ድረሳ ስናወራ የነበሩ የሆነ እንደ ቀልድ እንደ ማፌዝ እያረክን ነው። እና እንዳ የእውነት እንድትረዳኝ ፈልጋለሁ። ደግሞ የእውነት አስረዳለሁ። እኔም ብዙ መናገር የምፈልገው ነገር አለኝ። ግን በቃ አሁን ሰውነት ንትንቀጠቀጠ ነው፣ ምንም አልቻልኩም ማለት ሳይክ ግማሹ ከግማሹ በላይ ጠብቶብኛል። አንድ በቲካ ሁለተኛ ላይ ደግሞ በቃ መናገር ምላሴ ጋር በጣም አላቅም እየፈለኩኝ አልቻልኩም። በዛም ከብዙ ምል ነበረኝ፣ ግን በቃ አይ እንዲህ እንድትሆኚ ሳይሆን ያው አይደለም ሳብሽ እንድትናግር እንትን እኔ በቃ እሱ ስላፈቀርኩት ማግኘት ያል በቃ እኔ እንደምወድ በደንብ እንድትረዳል ይፈልጋል እንጂ ምቹ በዚህ ሰዓት እኔ እወዳለሁ ሳልኩ እወድሻለሁ እንድትለኝ አልጠብቅም። አንተ እኔ እኮ ከሷ የአንተ ነው የሚመስልኩ አይደለም። እኔ ነገር ፊት ለፊት ነገረ እናት ነገር ዳዳሽ ቢቆርጥ ደግሞ ሲጀምር ነው ያላከሽ። አታውቂኝም? ምንድን ነው ስለምን? ቆቆ እኮ ወይ ሽማግሌ ቤት አንቺ፣ አሁን ከማፍቀርሽ ጋር አይደለም ቁም ነገሩ። አንቺ አይደለሽም ማለት ነው አሉ ሽማግሌ እኮ ታሪክ እኮ ግን አሁን እኔ ገና ሳምንት ሳምንት ሞልቷል። ባለፈው ከክረም ጋር ካወራል ሂዳ ጊዜ የሚፈታ ጉዳይ እኔ ሲጀምር ማግባት የምፈልገው እሷ ነው። ባይሆን ደግሞ ልንገርሽ፣ ባይሆን ደግሞ ማለት ነው ምኖ ምንም የሚያጣድፍ ነገር የለም። ምን ያላረችውም ተፈቃቀር ብዬ ሲዞር ነው ያለሽ አረዳድ አሪፍ አይመስለኝም። አንተ ነህ ያንቺ ችግር የለም እኮ ያንቺ እንደው እንደው ነው ነው ማገናኘት ምን ሃሳቤ ልንገረው በአካል አይቼው አላውቅም አግኝቼው አላውቅም አለች። እኔ ጓደኛዬ ነው ስንት ቀን ያወራሽ። በጣም ደግሞ በቃ እዚህ ጋር እየተጎዳሽ ምናምን ምትልክልኝ ቮይሶች ምናምን በቃ እያለቀሰች ምናምን ነው በሆነት ምትልከው፣ እና እኔ ደግሞ ይጨንቀኛል ነገር እኮ በአካል ጫካ ለጫካ እንገናኝ ምን እንዳንሆን ነው። እዚህ ቦታ ከእሷ ጋር የመጣበት እና እሷ መስለሽኝ መጣው። ከዛ ምንድን ነው በቃ ሀሳብሽን ነገርሽኛ ጨረስም። በቃ አላ ይጨምርልሽ። እቅርጣሙ ነገር ነው መስላት እኮ ነው ምንድን ሀሳብሽ ምንድን የምትፈልጊው የምትፈልጊውን ተናገሪ። ባይዘ በቃ እንድትረዳኝና በደንብ ምንም ሴት ልጅ አንድ ሴት ያውም አለሚዬ ብላ ክብሬን ዝቃ